የትናንትናው አደጋ ለበርካታ ወገኖቻችን ህይወት ማለፍ ምክንያት ሆኗል። የሞቱት ወገኖች ወደ አባታቸው እግዚአብሔር የሄዱ ቢሆንም እንኳን በቁም ላለን ለእኛ ሰዎች ደግሞ ማሳዘኑ ግድ ነውና አባቶች እንባቸውን በሐዘን እያፈሰሱ ይገኛሉ። ቤተሰቦቻቸው፣ ወዳጆቻቸውና መላው ኢትዮጵያውያን ደግሞ በሐዘን ውስጥ እንደሚገኙ ታውቋል። ሻሸመኔ ከተማ በልጆቿ ላይ በመጣው ድንገተኛ እልቂት የሐዘን ማቅ ለብሳለች። በጎ አድራጊው ማስተራብነት ከበደም በተፈጠረው ነገር ውስጡ መጎዳቱን በማንሳት ሐዘኑን መግለጹ ታውቋል። እነዚህ ወገኖች ህይወታቸው ከማለፉ በፊት አብሯቸው የነበረው ድምፃዊ ዮሴፍ ገብሬ ጆሲ ኑዛዜ በሚመስል ሁኔታ የነገሩትን የመጨረሻ ቃል ይፋ አድርጓል። ምን ብለውት ይሆን? እንመለከተዋለን። በዚህ እጅግ ሰቅጣጭ በሆነ ልቄት ውስጥ ያልተጠበቁ ክስተቶች ተከስተዋል። ምንድን ናቸው? በዝርዝር የምንመለከተው ይሆናል። ሰላም እንደምን አላችሁ፣ የጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾቹ የሚያቀርብ ሚዲያችን ነው። በደቡብ ኢትዮጵያ በኩል የተሰማውን ከባድ እልቄት በማንሳት በዚህ ከባድ እልቄት ውስጥ የተከሰቱ ክስተቶችን በማንሳት ወደ እናንተ ውድ ተመልካቾች ለማድረስ ወደናልና እስከ መጨረሻ አብራችሁ እንድትቆዩ እንጋብዛችኋለን። በተፈጠረው ነገር እጅግ ሀዘን የተሰማው በጎ አድራጊው ማስተራብነት ከበደ ሀዘኑን በመግለጽ ለሟች ቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው መጽናናትን እመኛለሁ የሚል መልእክቱን አድርሷል። ወዳጃችን ድምፃዊ ዮሴፍ ገብሬ ጆሲ በከባድ ሀዘን ውስጥ እንደሚገኝ ተናግሯል። ተከታዩን መልእክት አስተላልፏል። ትናንት እሱም እዛው አርባ ምንጭ በሚገኘው ዚጊቲ አቦይ ገብረ መንፈስ ቅዱስ ቤተክርስቲያን አብሯቸው ነበር። አደጋው ከደረሰባቸው ወጣቶች መካከል ማለት ነው። ሞት ክፉ፣ የጻድቅ እረፍት። ምን ብዬ ልጀምር? በከባድ ሀዘን ውስጥ ሆኖ እንዲህ ብሏል። ጻድቁ አቦ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንገኝ ዘንድ ፈቃዳቸው ሆኖ ደጃቸው ለመርገጥ አርባ ምንጭ ዝግት ያቦ የተገኝተን ነበረም ይላል። ታላቁ የአብይ ጾም እንደመሆኑ በታምራዊ ጸበል ውስጥ ስንጸበል ቆይታችንን ባድረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየበላን እየተመገብን ነበር ይላል። በርካታ የሻሸመኔ የከተማ ወጣቶች ወደ ግቢው ይገባሉ። ለቤተ ክርስቲያኗ ስጦታ እንዲሁም ደግሞ ስለተደረገላቸው ስዕለታቸውን ሊሰጡ ገቡም። የኔና የወጣቶቹ ትውውቅ በዚያ ነበር የጀመረው ይላል ጆሲም በመሐል ታዲያ የማህበሩ ሙሴ ወጣት መሰለ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሀሳብ ሲያቀርብም እኔም ከተቀመጥኩበት ተስፈንጥሬ ወደ እነሱ ወጣሁ ይላል በእምነት ጥንካሬያቸው ቀናሁ ኮራሁባቸው እጅጉን ደስም አለኝ የደስታም ባይንም በሰዓቱ አፍስሼ ነበር በተለመደው የሀገራችን ባህልና መልካም ልማድ መሰረት መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለውኝ በደስታ የመጨረሻዋን በረከት አብረን ቀምሰን ተመራርቀን ተለያየን በማለት የሚገልጻል ጆሲ። ከጧቱ 3 ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩም አመሻሹ ላይ 11 ሰዓት ከ30 በሆነ ጊዜ ታዲያ በወላይታ ሶዶ በደሳ ወንዝ አካባቢ ሲደርሱም መኪናው ፍሬም በጥሶ ከተሳፋሪዎች መካከል ምዕመናን ህይወታቸው ማለፉን ሰማን ሲል ሐዘን ይገልጻል። እጅግ ልብ የሚሰብር ነው፣ ማመና አቀቶኛል በማለት ገልጿል። ጆሲ እነኝህ ድንቅ ባለጽናት ኦርቶዶክሳውያን ለካስ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ፣ ታሪካዊ ቀን ነው ያሉት እስከ ወዲያኛው ስንብት መሆኑን ስረዳም፣ ሞት ክፉ ብዬ ከልቤ ሐዘን ተሰማኝ በማለት ይገልጻል። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዝግቲያቦ የተሳልመው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን ሐዲስ ኪዳን መጽሐፍ ተሰጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቃን እረፍት አልኩኝ። እጅግ መሪር ሐዘን ነው እንዴ እንዴ እያለ ነው የሚናገረው። ጆሲም ለቤተሰቦቻቸው፣ ለወዳጆቻቸው፣ ለዘመዶቻቸውና እንዲሁም ለመላው ኦርቶዶክሳውያን ሁሉ መጽናናትን ይሁን። የድምጻዊ ጆሴፍ ገብሬ የጆሲ መልእክት ነው። ከህፃን እስከ አዋቂ ከወጣት እስከ አረጋዊ አምላካቸውን ብለው ወጥተው ወደ አምላካቸው ቅፍ ሄደዋል። ሞታቸው ደካማ ስጋ እንደለበሰ በቁም ሐጅ ለሆነው ለእኛ ቢያስደነግጠንም መላከ ሞት ከየት እንዳገኛቸው ሲጠየቅ ተጸብለው ተሳልመው ቆርበው ዘምረውና አመስግነው ከአምላካቸው ቤት ውለው አድረው ከንግስ ሲመለሱ አገኘኋቸው በሚል ቃል እንደታጀበች ነፍስ እድለኛ የለችም የሚለው ኩኔ ደመላሽ ካሳይ ነው። ከአርባ ምንጭ ዝግቲ አቦ የገብረ መንፈስ ቅዱስ ዓመታዊ በዓል አክብረው እየተመለሱ በነበሩ ምዕመናን ላይ የመኪና አደጋ ደርሶ በርካታ ቁጥር ያላቸው ምዕመናን ከዚህ ዓለም ድካም ማረፋቸው ነው የተሰማው። መነሻቸውን ሐዋሳና ሻሸመኔ ከተማ አድርገው የመጋቢት አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓልን በአርባ ምንጭ ዝግቲ አቦ በማክበር ወደ መጡበት በመመለስ ላይ የነበሩ ምዕመናን በወላይታ ሶዶ ዞን በዴሳ ከተማ መዳረሻ ድልድይ ስር በደረሱ ጊዜ ከባድ የመኪና አደጋ ተፈጥሮ ከ20 በላይ ሰዎች ማረፋቸው ነው የተነገረው። አደጋው በትናንትናው ምሽት 12 ሰዓት ከ30 አካባቢ የደረሰ ሲሆን የተሳፈሩበት መኪና ወንዝ ውስጥ የገባ በመሆኑ የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችል ይጠበቃል። በአደጋው የተጎዱ ከባድና ቀላል ጉዳት የደረሰባቸው ምዕመናንን በወላይታ ሶዶ ኦቶና ሆስፒታል የሕክምና ክትትል እየተደረገላቸው እንደሚገኝ መረጃዎች ይጠቁማሉ። የቅዱሳኑ አምላክ ነፍሳቸውን በአጸደ ገነት በሰላም ያሳርፋቸው። የተጎዱትንም ሰዎች በኦቶና ሆስፒታል ሕክምና እየተደረገላቸው ይገኛል። ጻዲቁም በምህረታቸው ይጎብኛችሁ እየተባለ ጸሎት እየተደረገላቸው ይገኛል። ይድነቃቸው ከበደ ነው መረጃውን ያደረሰን። መኪናውን የሚያሽከረክረው ሙሌ ከልጁ አኪያ ጋር ነበር። ሁለቱም ታዲያ በሚያሳዝን ሁኔታ ህይወታቸው ማለፉ ነው የተሰማው። ወጣትነታቸውን በብዙ የስራ ትጋት በማሳለፍ በከተማው ሁሉ የሚታወቁት እነዘርዬ ፍቅር፣ አሼ ነፂ፣ ዮኒ ተስፋ፣ ዳኒ ሁላችሁም ነፍሳችሁን በአጸደ ገነት ያኑረው። የሻሸመኔ ከተማ ወጣቶች ናቸው መልእክታቸውን ያስተላለፉት። ይህንንም መልእክት ጋዜጠኛ ዳና ረጋ በፌስቡክ ገጹ ላይ አስቀምጦታል። ብፁዕ አቡነ ይስሐቅ በወላይታ በሚገኙ ሁሉ አድባራትና ገዳማት ጸሎተ ፍትሃት እንዲደረግ አባታዊ መመሪያ ሰጥተዋል። ብፁዕ አቡነ ይስሐቅ በአርባ ምንጭ ዝግት ያቡይ ንግሥ በዓል አክብረው በመመለስ ላይ ሳሉ በተከሰተ የመኪና አደጋ ሕይወታቸውን ላጡና ጉዳት ለደረሰባቸው ምዕመናን ሁሉ የተሰማቸውንም ሀዘን ገልጸዋል። እግዚአብሔር ፈቃድ ሆኖ በአደጋው ምክንያት ከስጋ ድካም ላረፉ ወንድሞችና እህቶች በወላይታ በሚገኙ ሁሉም አድባራትና በአንድ ገዳም ጸሎተ ፍትሃት እንዲደረግ መመሪያ አስተላልፈዋል። የምዕራብ አርሲ ሀገረ ስብከት በመኪና አደጋ ለተጎዱ ምዕመናን ድጋፍ የሚሰጥ ህጋዊ ኮሚቴ አዋቅሮ ወደ ስራ መግባት አለበት የሚል መልእክት እየተላለፈ ይገኛል። ከአርባ ምንጭ ዝግት ያቦ የንግስ ክብረ በዓል አክብረው በመመለስ ላይ ሳሉ የመኪና አደጋ ደርሶባቸው በሞት የተለዩና ከቀላል እስከ ከባድ ጉዳት የደረሰባቸው ምእመናንን በተለያዩ ህክምና ተቋማት ህክምናቸውን እየተከታተሉና ከስጋ ድካም ያረፉ ምእመናንን ደግሞ ስርዓተ ቀብራቸው እየተፈጸመ ሲሆን ከአደጋው ስፋት አንጻር በህክምና ላይ የሚገኙና በሞት የተለዩ ተጎጂ ቤተሰቦችም አስቸኳይ ድጋፍ ይሻሉ ተብሎም ተጠቁሟል። ከፍተኛ የህክምና ክፍያ በሚጠይቁ የግል ህክምና ተቋማት ጭምር የተላኩ ተጎጂዎች እንዳሉም እየተሰሙ ይገኛሉም። ይህ ጉዳይ የሚመለከተው የምዕራብ አረሲ ሀገረ ስብከት ሁሉም ኢትዮጵያን ድጋፍ የሚያደርጉበትን አስቸኳይ ህጋዊናም እገዛ ሰብሳቢ ኮሚቴ አቋቁም ዘንድ በልጅነት ክብር እንጠይቃለን የሚሉ ወጣቶች ጥያቄውን እያነሱ ይገኛሉ። ይህንን መልእክትም ያደረሰን ኩኔ ደመላሽ ካሳይ ነው። የተወደዳችሁ የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን እንግዲህ እንደሰማችሁት እንዲህ አይነቱ አደጋጅ ከባድ ነው። በድንገት በእንዲህ አይነት መንገድ ህይወታቸውን ያጡ ወገኖቻችን ዜና ረፍታቸውን ስንሰማ ለብዙዎቻችን የሐዘንና የመከራ ሆኖ የሚሰማል ይታወቃል። ታዲያ ለነዚህ ወገኖቻችን ህይወታቸው ላለፈው ነፍስ ረፍትን እንዲሰጣቸው በህይወት የቆዩት የተጎዱትን ደግሞ ፈጣሪ ምሕረቱን እንዲመልስላቸው እና ለቤተሰቦቻቸው፣ ለወዳጆቻቸው እንዲሁም ለጓደኞቻቸው ከዚያ ባለፈም ለመላ ኢትዮጵያንና ለኦርቶዶክስ እምነት ተከታዮች በሙሉ እግዚአብሔር መጽናናት እንዲሰጥልን እኛም ምኞታችንን እንገልጻለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰስን ወደ እናንተ የምናቀርብበት ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃለን። በሚቀጥለው ጊዜ ደግሞ በሌሎች መረጃዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።